ጥበብ በፋና ከፋና ቴሌቪዥን ጋር እስካሁን እየቀረቡትን እየተከታተላችሁ ትገኛላችሁ። ከእኛ ጋር በመሆናችሁ ደስተኞች ነን። አሁን ደግሞ እንግዳይን ቡና እየጠጣን ብዙ ነገር የምናወራበት ሰዓት ነው። ቡና ይምጣ። ቡና ትወዳለህ? እንግዳይን በደንብ አድርጌ እገልጽላችኋለሁ። ቡናው ትወዳለህ? እንዲ ቡና በመጠኑ ሱስ የለብኝም ግን እጠጣለሁ። እንደ እኔ ነህ? እኔ እዚህ ፕሮግራም ላይ ነው ሱሰኛ የሆንኩት። እዚህ ፕሮግራም ላይ በቃ እስከ ሶስት አይደለም፣ እስከ ስድስት ነው መጠጣ እንግዲህ ደጋግመ ከካገልስከ እዚህ ፕሮግራም ላይ እኔ ሱሰኛ ሆን አይቀርም። እግ ግድ ይላል። ስኳር አለው አይደል? ስንት ኪሎ? እንኳን ደህና መጣ። እንኳን እንደናቆየ። በሀገራችን በቲያትር ዘርፉ ከቅርብ ጊዜ ወዲህ በፊልም ነበረ፣ ተመልካቹ ወደ ሲኒማ ቤቶች ይሄድ የነበረው እና ከመጋረጃው ጀርባ ቲያትር ከመጣ በኋላ ደግሞ የቲያትር ተመልካች እና የቲያትር አፍቃሪያን መነቃቃትን የፈጠረ አዲስ ቲያትር ነው። ይህንን ቲያትር እንዴት አድርገህ ታብራራልኛለ ? ስያሜውስ እንዴት አገኘ? ከመጋረጃው በስተጀርባ የሚለውን ስያሜ። እሺ፣ አመሰግናለሁ ደሬ። ከመጋረጃ ጀርባ የሚለው ስያሜ ሁለት ነገርን ለማመልከት ነው። አንድ እዛው ቲያትር ውስጥ አንድ የፈረንጅ ካራክተር ወክሎ የሚሰራ አንድ ገጸ ባህሪ አለ። በተለምዶ በኢትዮጵያ ጉዳይ ላይ የውጭ ሀገር ጣልቃ ገብነት አለ በስም እርዳታ እንሰጣለን፣ እናግዛችኋለን፣ የተለያየ ነገር በጎ በጎ ነገር እናደርጋለን በሚል ሰበብ ከጀርባ ግን ሌላ ነገር ይደረጋል። ከመጋረጃ ጀርባ የሚደረግ ሌላ እነሱ የሚፈልጉትን የማስቀመጥ እነሱ የማይፈልጉትን የማውረድ በእኛ ጉዳይ ገብቶ የመፈትፈት ነገር አለ እና አንድ እሱን ለማሳየት ነው። ሁለት ደግሞ ከዋናው ፕሎቱ በተጨማሪ የሀገራዊ ጉዳዩን ከማንሳቱ በተጨማሪ የአርቲስቶችን ሕይወት ምን ይመስላል የሚለውን ከመድረክ ጀርባ ያለውን ሰዋዊ ባህሪያቸው ምን ይመስላል፣ ጥንካሬያቸው፣ ጉለታቸው ምን ይመስላል የሚለውን ስለሚያሳይ ሁለቱንም የሚወክል ቃል ነው። ከመጋረጃ ጀርባ ተስማሚ ሆኖ ስላገኘው እሱን ልመርጥ ይችላለሁ። ከማነቃቀቱ ጋር በተገናኘ አዎ፣ ይህንን እኔ አይደለም ያልኩት ያው ኤሌክትሮኒክስን ፕሪንቲንግ ሚዲያዎች ያሉት ነው። በጣም ከፍተኛ ተመልካች መጥተዋል። ረጅም ጊዜ ከሚገባ በላይ ይህንን የቲያትር ቤቱ ተቀጣሪዎችም እዛ አካባቢ ያሉ ሰዎች የመሰከሩት ነው። ከ አስራ ሰባት ዓመት በኋላ በጣም ተመልካች ከሚገርም በጣም ከምንጠብቀው በላይ በፖሊስ ጠርተን እስኪበትን ድረስ ከገባው ተመልካች በላይ የሚመለሰው ይበልጥ ነበርና ዘጠኝ ሰዓት ወይም ሩብ ጉዳይ ለሚጀመር ቲያትር አራት ሰዓት መቶ ሰልፍ የሚያዝበት ጊዜ ነበረ። በጣም ከፍተኛ መነቃቃት ፈጥረዋል። በዚህም እኔም የአጠቃላይ የቲያትሩ አባላትን በጣም ደሰኞች ነን። ጥሩ ቅድም እንደገለጽክልኝ እንግዲህ ከመጋረጃው በስተጀርባ የውጭ ኃይሎች የሚያደርጓቸው ነገሮች እንደገና ደግሞ የእኛ የማንነት ከጀርባችን ያሉትን ነገሮች የሚገልጽ ነው። ይህንን ነገር ስታይ ኖርክ ኖርክና ነው የጻፍከው ወይም እንትን ያልከው በእርግጠኝነት ያን ይህንን ነገር እንድትጽፍ ግን ምክንያት የሆነ እንደ አንድ ሰበብ ትኖር ይሆን? ሰበብ ምን አለ መሰለህ እንግዲህ ጽሁፍ እሞክራለሁ ካልክ ድርሰት ሰው ከሆንክ ትንሽ አንተን የሚያሳዝን ነገር አንተን ውስጥን የሚበላው ነገር ወደ ጽሁፍ ተርጉመኸው ለማሳየት ሞክራል እና ዩኒቨርሲቲ በነበርኩበት ሰዓት አንዳንድ ነገሮችን ሰማ ነበር። መቀሌ የተማርኩት እንደአሁኑ ከቅርብ ጊዜ ወዲህ እንዳለው በጣም የከረረ ግጭት ባይኖርም የተለያዩ ዩኒቨርሲቲዎች ወይም ደግሞ የተለያዩ አካባቢዎች ላይ የምንሰማቸው ግጭቶች ነበሩ። የምታነባቸው ነገሮች አሉ። ይሄ ትንሽ ያሳዝንሃል። እንደ ኢትዮጵያዊ ትንሽ የሚያስከፋህ ነገር ነው እና እሱን ብዙ ጊዜ ሳሰላስለው ነበረ። ከግቢም ከወጣሁ በኋላ ያ ነገር ሊያቆም አልቻለም፣ የእርስ በርስ ግጭቱ መፈናቀሉ። ስለዚህ ምንድን ነው ላደርግ የምችለው የራሴን ጠጠር መወርወር አለብኝ በሚል ፍሬሽማን ላይ ረዳት ፕሮፌሰር ሙልጌታ ጀዋሪ ነበር የዛለት መምህሬ። አንድ ላይ ሁለት ሰክንድ ሴሚስተር ላይ በጣም ቁንጽል የሆነውን ነገር አቀረብን መድረክ ላይ። በጣም ከፍተኛ ተቀባይነት አገኘ። ሙሌም ጥሩ መበረታቻ ሰጠን። እሱን አስፋፍቸው ጻፍኩት። ወደ ኋላ እንትኑ ስላላቆመ ማለት ነው፣ ግጭቱ ስላላቆመ፣ መፈናቀሉ ስላላቆመ እኔ በልጥ እኔ በልጥ የሚለው ፉክክር ስላላቆመ ትንሽ በጣም የሚከነክንና የሚቆጠቁጥ ነገር ነበረው። እየጨመረ እንጂ እየቀነሰ ስላልመጣ ለምን ወደ መድረክ አላመጣውም በሚል አስፋፍቼ፣ የውጭ ጣልቃ ገብነቱም እንዳለ ሆኖ አስፋፍቼ ጻፍኩት እና ሰብዊ የሆነኝ በቃ ማየው፣ ማነበው፣ የምሰማው ነገር ነው እና እሱ ትንሽ ያሳዝናል። እንደ ደራሲም ከዚህ በላይ ለመጻፍ የሚነሽጥ ነገር የለም። ዋና ሰበቡ እሱ ነው። ጥበብ በፋና ከፋና ቴሌቪዥን ጋራ ቆይታ እያደረግን ነው። እስኪ ከመጋረጃው በስተጀርባ ጥቂት አይተን እንመለስ። የእነታችሁ በሽታዎች ችግር በስተጀርባ መታየት ከጀመረ አንድ ዓመት ሞልቶታል። አንደኛ ዓመቱንም አክብራችኋል፣ በመጠኑ አክብራችኋል። ሰው በሰጣችሁ ፊድባክ ሰው እንግዲህ ለዘጠኝ ሰዓት ለሚጀምረው አራት ሰዓት ወረፋ ከሆነ ከፍተኛ ለውጥ ነው። ለቲያትር ተመልካች፣ ለቲያትር ባለሙያው ባለሙያው የተመልካች ድርቅ በየቲያትር ቤቶች መጥቶ ነበረ ግን ይሄን መነቃቃት ፈጥሯል እና የሙያ አጋሮች አንተ ጋር አብረው የሚሰሩት አንተ ያለህ ስሜት እንደሚኖራቸው ይገባኛል። እንደው የተለየ እንደው ከተዋናዩ ወይ ከአዘጋጁ ወይ ከምናምን የተለየ ነገር ያለህ ነገር ትዝ የሚል ይኖራል በዚህ መነቃቃት ውስጥ ደስ ብሎት። ምን አለ መሰለህ የትያትር በርካታ ባለሙያዎች መጥተው የሄዱበት ነው። በተለያየ አጋጣሚ ተዋናዮች መጥተው አቋርጠውታል። አሁን መድረክ ላይ ካሉት ፍቄና ከህጌ ውጪ አብዛኞቹ ልጆች ለመድረክ አዲስ ናቸው። ሶስት አራት ልጆች እና በዚህ ደረጃ የሰንበት ቲያትር እየሰራ በዚህ ደረጃ በመጀመሪያ ስራ የዚህን ያህል እውቅና ማግኘት የዚህን ያህል የተመልካች ጎርፍ መምጣት በጣም የሚያስደንቃችሁ ልጆች ነበሩ። የመጀመሪያ ዕለት ያቀረብንለት ስሜቱ በጣም ከፍተኛ ነበር። ለምሳሌ ብሩክ ምናሴ የሚባል ልጅ አለ፣ አንድ ተዋና ያለ። ከመድረክ ጀርባ ስንገባ ቲያትሩ አልቆ ስንገባ በቃ የደስታ አንባ ነበር ሲያለቅስ የነበረው። ሌላ መኮንን የሚባል ልጅ አለ፣ እሱም እንደዛው እና በቃ ቶፊቅ መነኝ ይዘነው እንዞራለን አገር ውስጥ አይደለም፣ ውጪም ይዘነው እንዞራለን እና በጣም በቃ ከምነግር በላይ ጥሩ መነቃቃት ነበር እና ህልም አይቻለው እንደዚህ እንደዚህ ላይ ነበር እና ጥሩ ስሜት ነበር የነበረው። እስካሁንም ድረስ ያ ስሜት እንደቀጠለን ያለው የማይረሳኝ ግን ከመድረክ ጀርባ ነበረው። የመጀመሪያ አስቴጃችንን ሰርተን ስንገባ ጩኸት ነበር፣ ለቅሶ ነበረ፣ እርስ በርስ መተቃቀፍ አለ። ብዙ ደስ የሚሉ ስሜት አሉ። አሁን በቃላት ላብራራ ልማልችሉና፣ የሚነዝር ስሜት ነበረው። እኔም እንደ ደራሲ በጣም እድለኛ ነኝ፣ በጣም እድለኛ ነኝ። ይሄ ሁለተኛ ስራዬ ነው። ሁለተኛ ስራ የዚህን ያህል ትኩረት ማግኘትና የዚህን ያህል ተመልካች እንትን ማግኘት በጣም እድለኝነት ነው። እንግዲህ ከይጌና ከፍቃዱ በስተቀር ሌሎቹ አዲስ ናቸው። ብልሃል ና በአዲስ ፕሮጀክት በአዲስ ልጆች ለእግር ኳስ ነው። በአዲስ ልጆች ታምናላችሁ ማለት ነው። ለዚህም ደግሞ አንዱ አስተዋጽኦ ያለው ያዘጋጁ ነው፣ ዳግማይ ሳያነሱ በዚህ ቲያትር ላይ ሳያነሱ ማለፍ ይከብዳል። ዳግማዬ ነው እነዚህ ልጆች እንግዲህ አዲስ ፊት ወደ መድረክ አቅርቦ አንተ ጽፈኸዋል፣ እሱ አዘጋጅቶታል። ተመልካች እንዲህ እንዲሞሽ ያደረገው የእናንተ ቲምወርክ ነው፣ የህብረት ስራ ነው እና ዳግማይነስቲ አመሰግናለሁ ዳግም፣ በጣም አመሰግናለሁ። ሁሉ ጊዜ በየመድረኩ ማነሳው ነው በልጆቹ ስም በብሩክም በነጽዮን፣ በነ ኢየሩሳሌም፣ በመኮንን ስም በሁሉም ስም ማለት ነው። እድል ሰጥቷቸው አምኖበት እድል ሰጥቷቸው አላሳፈሩትም። በሚገባ በብቃት ተጫውተዋል። በእነሱ ስም አመሰግናለሁ። ለእኔም ከእሱ ጋር መስራት ክብር ነው፣ ጊዜ ላይ ክብር ነው። በጣም በዝላላ። አሁን እንትና ዳግማይ ፈይሳ እንደ ሞሪ ሞሪኖ አይደለም ማለት ነው። ባዳዲስ ልጆች አምናል ዳግማዊ ፈይሳ በጣም ነው የምናመሰግነው። ዳግማዊ አመለወርቅ ፈይሳ በጣም ነው የምናመሰግነው። እንግዲህ ገና እንደገባህ ቡና ይምጣል፣ ምን ይሁን፣ ምን ይሁን እያልኩኝ አወራሁና ማነህ፣ ምንድነ፣ ኬትነ ሳልል ወደ ቀጥታ ወደ ወሬያችንን የገባ ነውና፣ እና ደረጀ ዛሬ ተሳሳተ የሚለኝ ሰው ሊኖር ይችላል፣ ከመግቢያው ላይ አሁን ነው እንግዲህ፣ ስለአንተ እስኪ አጥር አድርጌ ለማብራራት እሞክራለሁ። አንድ ሰዓት ብላ ችግር የለም። እሺ፣ ቶፊቅ ኑሪ ይባላለሁ። ተወልጄ ያደግኩት እዚው አዲስ አበባ መርካቱ ሰባተኛ አካባቢ ነው። ሰባተኛ? አዎ፣ ሰባተኛ አካባቢ ነው ተወልጄ ያደግኩት። እንግዲህ በዩኒቨርሲቲ ደረጃ ከቲያትር በፊት ያጠናሁት ኢኮኖሚክስ ነው። መቀሌ ዩኒቨርሲቲ ነው ኢኮኖሚክስ የተማርኩት። ከዛ በኋላ ነው ቲያትሩ የመጣው። እስካሁንም ድረስ ቀን ቀን የምሰራው በመደበኛነት በኢኮኖሚክሱ ነው። ቲያትር የምጽፈው የማስተምረውም በትርፍ ጊዜ ነው። መቀሌ ዩኒቨርሲቲ ከወጣው በኋላ 2001 ቲያትር ጆይን አደረኩኝ፣ አዲስ አበባ ዩኒቨርሲቲ በማታው መርሃ ግብር። ከዛም 2004 ተመረኩኝ። ከ2004 ወዲህ እንግዲህ የመጀመሪያ የሥራ የነበረው ብር አንባር ነው። እዛው ለአንድ ኮርስ ማሟያ ረዳት ፕሮፌሰር ነብዩ ባየ የሚሰጠን ኮርስ ነበረ፣ ለሱ የተጻፈ ፕሌ ነው ብር አንባር። እሱ ፕሌ ትንሽ ዳብሮ ነው ለመጀመሪያ መድረክ የበቃው። የመጀመሪያ ስራ ብርአንባር እሱ ነው። ምናልባት በቅርቡም ድጋሚ ሪቫይቭል እናደርገው እያስብን ነው። እንግዲህ ከመጋረጃ ጀርባ ሁለተኛው ስራ ነው ማለት ነው ይህን ይመስላል በጥቂቱ እንግዲህ ታዲያ አሁን ቲያትርም እየጻፍክ ኢኮኖሚስት ነህ አንተ እያስተማርክ ነው ወይስ በስራ አለም ላይ በምንድነው ሁኔታ ያለው ቲያትር አስተምራለሁ ቲያትር ማስተማር ተምራለ በዛኛው በተመረክበት በተመረኩበት ቀን ቀን ካምፓኒ ውስጥ ሲኒየር አስሰር ሆኜ እየሰራሁ ነው በቲያትሩ ደግሞ አዲስ ዩኒቨርሲቲ ማስተምር አለው ማስተማር ጀምር ያለው አቢሲኒያ ኪነ ጥበባት ትምህርት ቤት የሞዴሊንግ እና የስነ ጥበብ ትምህርት ቤት አምስት ኪሎ እዛም አስተምራለሁ። በግል ደግሞ ስነ ጽሁፍ እሞክራለሁ። አሁን ባዮግራፊ እያዘጋጀው ነው አንድ ሰው ይሄን ነው ይመስላል። አዎ፣ ተውፊክ በጣም እንግዲህ ሁለገብነህ በሁሉም ነገር ላይ ተሳክቶልሃል። ገና ነኝ ገና ነኝ እንደሪ። አሁን ሙሉ ለሙሉ ወደ ቲያትሩ ወደ ጥበቡ መዞር እፈልጋለሁ። ቀን የምሰራውን ስራ እንደ እግዚአብሔር ፍቃድ አቁሜ ወደዚህ ሺፍት ማድረግ እፈልጋለሁ ሙሉ ለሙሉ ጊዜንም ጉልበቴንም ወደ ቲያትሩና ወደ ስነ ጽሁፍ አለም ማዞር እፈልጋለሁ። ተሳክቶልኛል፣ አለም ጥሩ ጅምር ነው፣ ተስፋ አለኝ፣ ደስ ብሎኛል። ገና ሁለተኛ ስራ የዚህን ያህል ተቀባይነት ማግኘት ከዚህ በላይ መስራት እንደምችል አምናለሁ። መስራትም አለብኝ ብዬ ስለማስብ እንግዲህ በተሻለ ጉልበትና በተሻለ ጊዜ ከዚህ በኋላ ሌሎች ስራዎች መስራት አለብኝ ብዬ አስባለሁ። እስካሁን ባለው ግን ተሳክቶልኛል፣ እግዚአብሔር ይመስገን ጥሩ በእንደ ጎርፍ ሆኖ መጥተውትን ካልከው ሌላ እንድትሰራ የሚያበረታታ ነው፣ ሌላ እንድትሰራ የሚያደርግ ነው። ሀላፊነት እንግዲህ በዚህ በወጣትነት እድሜ ገና ብዙ ከአንተ ይጠበቃል። ከቀደሙቱ ብዙ ተምረሃል። እንደገና ደግሞ በትምህርት የታገዘ ነው ያንተ ሙያና ጥሩ ነው። ይህን ሀሳብ እደግፋለሁ። በኢኮኖሚስቱ ደግሞ ወደ ሙሉ ጊዜህን ወደ ቲያትር ስታደርግ፣ እዛ ጋር ደግሞ የምታጣው ሰው የምትጎልባቸው ይኖራሉ እና ያንንም ባትቶ ደስ ይለኛል። ቶ ግድ ለም ተተኪ እናፈራለን እዛ አካባቢ ተተኪ እናፈራለን። ወደ ጥሪ ብታዘነብል ይሻላል። አንተ እንደ ሞሪሮ አደለ። ጥሩ ጥሩ። ከአንድ የቴሌቪዥን ጣቢያ ጋር በዚህ በቲያትሩ ጉዳይ ክስ ተመስርቶ ነበረ፣ ና ምን ደረጃ ላይ ነው ያለው? በክስ ሂደት ላይ ነው ያለ። ነው ህግ የያዘው ጉዳይ ነው እንግዲህ አራተኛ ቀጠሮ አሁን ከአንድ ሳምንት በኋላ አለን። በኪስ ሂደት ላይ ነው፣ ህግ የያዘው ጉዳይ ነው። ዝርዝር ነገር ላወራ አልችልም። ይችላል እንዴ? ህግ የያዘው ጉዳይ ላይ ደግሞ ማውራትም አያስፈልግም። ዳኞችንም ባዝድ ማድረግ ነው ይሄ። ተመልሶልኛል። በመጨረሻ የምትለን ነገር ካለ? በዚህ አጋጣሚ ማመስገን የምፈልጋችሁ ሰዎች አሉ። ቅድም የዳጊና አንስተናል። ቲያትር ቤቱ አባላትን አጠቃላይ ከስራ አስኪያጁ ጀምሮ እነ ተሼን እነ መምሩ ማመስገን እፈልጋለሁ። ከዛ ባሻገር ይህንን ቲያትር እንግዲህ ሀገራዊ ቲያትር ነው፣ ትልቅ ቲያትር ነው፣ መድኃኒት የሆነ ቲያትር ነው። ስለዚህ በአንድ አዳራሽ ውስጥ በሳምንት አንድ ቀን ተገድበን ነው ያለን እስካሁን አመቱ ሙሉ ማለት ነው። እና ክፍለ ሀገር ይዘን መውጣት እንፈልጋለን። እስካሁን የስፖንሰር አለማግኘት ችግር ነው እንጂ ብዙ ሀሳብ አለን። ግን እስካሁን ታስረን ነው ያለ ነው። ስለዚህ ተደራሽ መሆን እንፈልጋለን። ክፍለ ሀገር መውጣት እንፈልጋለን። ዩኒቨርሲቲዎቻችን ውስጥ ማሳየት እንፈልጋለን። ወደ ክልል ከተሞች ወጥተን በስፋት ማሳየት እንፈልጋል እና በዚህ አጋጣሚ ጥሪን ማቅረብ እንፈልጋለሁ። ለሚመለከታቸው አካላት፣ የመንግስት አካላት የሚሆን ስፖንሰር ለሚያደርጉ ድርጅቶች የሚሆን እንድታግዙን ና ይህንን ሀገራዊ ቲያትር ፈውስ ሊያመጣ የሚችል ቲያትር ተደራሽ ማድረግ እንድንችል ስፖንሰር የሚያደርጉ ድርጅቶች እንዲተባበሩን በዚህ አጋጣሚ ጥሪን አቀርባለሁ። አንተም ስለጋበዝከኝ አመሰግናሉ። ደርዬ ጊዜ ጣም ነው ጥበብ በፋና ከፋና ቴሌቪዥን ጋር ይህን ይመስላል። ከደራሲ ቶፊቅ ኑሪ ጋር የነበረን ቆይታ እንዲህ አእምሮ አልፏል። ዝግጅታችን ይቀጥላል።